ሞአንበሳ በሳ ዘእምነገደ ይሁዳ እኛ ቀዳማዊ ኃይለሥላሴ ስዩመ እግዚአብሔር ንጉሰ ነገዘ ኢትዮጵያ የቡልጋሪያ ሕዝባዊ ሪፐብሊክ መንግስት በአገራችን በኢትዮጵያ የሚደረገውን የትምህርትና የባህል መስፋፋት ተመልክቶ የወዳጅነት መታሰቢያ ይሆን ዘንድ ያበረከተውን ይህን ያሬድ ሙዚቃ ትምህርት ቤት በዘመነ መንግስታችን በ39ኛው ዓመት ሰኔ 30 ቀን 1962 ዓ ም መርቀን ከፍተናል። አዲስ አበባ እንደምን ሰንብታችኋል? ትዝታችን በኢቢኤስ ነው። በያሬድ የሙዚቃ ተማሪ ቤት እንገኛለን። ለሁሉም ጊዜውን ይጠብቅለታል በማለት ሰላም እኔ እንግዲህ ንጉሴ አንቦ ባላለው የዚህ ፋውንዴሽኑ ዋና ስራ አስኪያጅ ነኝ። ቀዳማዊ ሥላሴ መታሰቢያ ፋውንዴሽን የተቋቋመው የእሳቸውን ትሩፋት የሆኑና ለኢትዮጵያ ያበረከቱትን ለማሳየትና ብዙ ከሰሯቸው ስራዎች መካከል አንዱ ብዙ በትምህርት ላይ የሰሩ ስለሆነ ለጊዜው አሁን እየሰራን ያለነው ከአላማዎቻችን በትምህርት ላይ ብሩህ አይምሮ ያላቸው ተማሪዎች በገንዘብ ችግር ምክንያት ወይም በኢኮኖሚ ውስንነት ምክንያት ትምህርታቸውን ገፍቶ ለመሄድ ስለማይችሉ ዩኒቨርሲቲ ውስጥ ከዩኒቨርሲቲው ጋር በመተባበር ከፌዴራል ትምህርት ሚኒስቴር ጋር የመስማሚያ ሰነድ ተፈራርመናል። በዛ መሰረት ዩኒቨርሲቲዎቹን አግኝተን ከእያንዳንዱ ዩኒቨርሲቲ በተወሰነ ቁጥር ተማሪዎችን እየረዳን እስካሁን ድረስ ወደ 692 ደርሰናል። ከዚህ ውስጥ 504ቱ ተመርቀዋል። የሉል አልጋራሽ አስፋወሰን ኃይለስላሴ ልጅ ነኝ። እናቴ ልልት መድፈሪያሽ ወርቅ አበበ ዳምጦት ትባላለች። መጀመሪያ አዲስ አበባ ነው የተወለድኩት። ፍልውሃ ሆስፒታል ሆስፒታልግን ፍልውሃ ሆስፒታል ስለ አዲሱ ሳይሆን ቤተመንግስቱ ውስጥ ያለው እዛ ድንጋይ ቤት ውስጥ ነው የተወለድኩት። በቅርብ ጊዜ ማየት እድሉ ገጥሞ የነበር አሁን ካፍቴሪያ የሆነው ማለት ነው። ትክክል። እዛ ነው የተወለድኩት። መጀመሪያ ፊደል የቆጠርኩት በእንግሊዘኛ እና በአማርኛ ገነተ ልዑል ቤተ መንግስት ነው አሁን አዲስ አበባ ዩኒቨርሲቲ እዛ ነው። ከዛ አስር አመት ሲሆነኝ ወደ ናዝሬት ትምህርት ቤት ሄድኩ። ስለዚህ ናዝሬት ትምህርት ቤትም ተምር ያለው ኬንት ውስጥ ነው እንግሊዝ ሀገር፣ ቤንንደን ስኩል ይባላል። እዛ መጀመሪያ በጣም ግራ አለን። እኔና እህቴ ብቻ ነን ከአፍሪካ ከጠቅላላ አፍሪካ ሁለታችን ብቻ ነን። መግቡ አልጣፈጠንም። መግቡን የመጥላታችን ብዛት ከቤት ባካችሁ ዳቦ ቆሎ፣ ጭኮ፣ ቋንጣ ላኩልን ብለን ይላክልን። አሁን ያንን መግብ ላለመብላት ነው እና ከስምንት ሰዓት በኋላ ጨዋታ አለ። ላክሮስ የሚባል ጨዋታ እንደ ገና አይነት ጨዋታ ነው። ከዛ ስንመለስ ገላ ታጠቡ ምን ሲባል፣ መጀመሪያ ሮጠን አንድ መታጠቢያ ቤት ነው፣ ሌላው ሻወር ነው። መቆለፍ ይቻላል። ሮጠን እዛ ገብተ ያንን ዳቦ ቆሎ ያንን ጭኮ እና ቋንጣ ምን እንበላለን። እንደዚያ እያል በግድ የእንግሊዞቹን ምግብ ለመድን፣ ብርዱንም ለመድን። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናጎታል። አደረገኝ ደሃ እኔ በረሃ አደረገኝ ደሃ ምን ነው ኢትዮጵያ ውስጥ አለ የሚባል ዘፋኝ ሁቤ በረሃ ያረገጠ የለም። ከድሮዎች ጀምረ እኔ የምልህ አቶ

እዚህ መጥተው ግብር በዛብን እያሉ ይሄ ነው። በኋላ ከፍተኛ ሆነ። ብርሃንና ሰላም ማተሚያ ድርጅት፣ ነጋሪት ጋዜጦች፣ የህግ መጽሐፍትና ልዩ ልዩ የህትመት ውጤቶች መሸጫ መሸጫው ነው። ወደዛ መሸጫው እዚህ ጋር ይሄ ይሄ ክበቡ ነው። ያኛው ከክበቡ ቀጥሎ ነው መሸጫ ያለው። እዛች ጋር ክበቡ የብርሃንና ሰላም ማተሚያ ድርጅት መርሃ ጥበብ ቅርንጫፍ ቅርንጫፍ፣ ዋናው እታች አራት ኪሎ ያለው ማለት ነው። ወይዘሮ አስሊ ይባላሉ። ሶማሌ የነበሩ የድሮ ዘናጭ ሴትዮ የነበሩ ናቸው። ወይዘሮ አስሊ ሆዮ ዘናጭ ሴትዮ ልጃቸው ነው። ይኸው ቤተሰብ ተገኝቷል።

ወይዘሮ አስሊ አስሊ አስሊ መሐመድ ከየት ነው ከጅጅጋ የመጡት። ይሄን ፎቶ ተመልከቱና፣ የዛን ዘመን ውበት፣ ዘመናዊነት፣ አለባበስ፣ ፋሽን። ቆዩ ካረፉ አሁን 27 አመት እና ሜሪያ እርምዴ ምናምን እዚህ ይመጡ ነበር አይደል? በፊት ይመጡ ነበር። እሳቸው ጋር ተዋወቁ ነበር ከእናተ ጋር ሜሪያ እርምዴ። እንቁጣጣሽ ሆቴል ይሄ ነው እንቁጣጣሽ ሆቴል። በረንዳ አለው፣ ባንድ ይጨፈራል። ልጆች ነን። እዚህ ያለ በቃ ወይ ነው የምንለው። በቃ እዚህ ጋር የነበረው ቤት የሶስና ታደሰ ቤት ነው። ሶስና ታደሰ ሽክና ጠላ ቤት ማለት መጀመሪያ ውቤ በራውት ሽክና ጠላ ቤት የምትባለው እቺ ነች። በሽክና የሚሸጥበት ይሄ

ይሄ ጨው ክምር ነው። የቀይ ጨው ውሃው ከዚህ ነው የተቀዳው። እንደ ቅቤ ነገር አለው ቅባት አለው። ከዚህ ቀርቶ ታሪካዊ ነገር ነው። አፋርን በቃ በአዲስ አበባ አገኘናት ማለት ነው። ናሷት ንጋባ ነው የገዛት ብር ከሀምሳ ገዛት። ያልተቀዳሽ ነች፣ አልተቀዳ ፋሽኮ እኔ ራሴ በልጅነት ያቃሉ ምን አስታውሳለሁ መሰለት አባቴ ንሲ ከፍት ምን ያደርጋል እንዲዘቀዘቀና እዚህ ነው የሚመጣው ነው። ይሄ በስማሙ አላየሁትም ነበር። ጅግራ ነው። ይህም እንደ ጌጥ አርገውት ነበር። ሽታይለውደሁን የስንት ዓመቱ? ሰላሳ ምናምን ዓመት አርባ ዓመት ነው። ጅግራ የሜዳ ህያ ጭራ የምን የሜዳ ህያ? እሱ የናፖሊዮን ይሄን እንደዚህ እያዘጋጁ ነው። በስልሳ አራት ዓመተ ምህረት ሀያ አምስት ሸጠልኝ። የት ነበር ይሄ? ስላሴ ገበያ ነው። ይሸጡልን ግን ታሪክ እንደዚህ ሲሰነድ በጉራግኛ ስሙ ምን እንደሚባል ያውቃሉ? ሜዞ። ሰጎን እንቁላል ነው። ሰንሻይን ነበር የሚሰሩት። በድጋሚ ለሁሉም ጊዜውን ይጠብቅለታል፣ በማለት ሰለሞን ቀድሞ ተናግሯል። ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት አዲስ። ይሄ እጅግ በጣም በጣም በጣም በጣም የተከበረ መጽሐፍ ነው። አቤት አቤት አቤት፣ ይሄ ፊደል አጣጣሉ ይሄ በጣም ይሄ ትልቅ ታሪክ ነው። ይሄ ግራይ መሐመድ ነው። ይሄ ግራይ መሐመድ አዎ። ይሄን ከየት ገዙት? አስር ብር ከአርባ አዎ፣ ደረሰኝ እንደውም እዚህ አየሁ ነበር። አዎ፣ ስንት ይሆን እንዳልፈታ በቃ አስር ብር ከአርባ ነው የተገዛው። ጥሩ ደጉ ሰውታል ደሞዝ አዎ፣ ጥሩ ነው ያሉት ለስላሴ ታሪክ አለ። አቤት የኮሪያ ዘመቾች ነው። እቅልና ሰራዊቱ የጠቀላሽው። ትዝታችን በኢቢኤስ እቼ ራሷች። በፊት እንደዚህ ነው የሚሸጠው ማለት ነው። አልበሙ በግምት ምን ያህል መጽሐፍ ይሆናል? ከሁለት መቶ በላይ ናቸው። እነዚህ አልበሞቹ ናቸው። ይሄ ሲዲ ካሴት የታሸገው ልክ እንደዚህ እንደ ፋሽኮ ደፍንደፍንም አስቀምጠዋል። እርስዎ በጣም በትልቅ ባለታሪክ ነው። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ኦሮሚያ ምንድን ነው ስልኩ? ስልክ ይሆን ስልኩ የተሸለሙት ነው። ቴሌ ነው ስልክ። ሶስት ሺህ ብር ሰቶኝ አልፈልግም አልኩኝ። ሰለመኝ ለምን ብሩን ይዛት ትመጣም። ተጣላን ከእሷ ጋር ነበረች። አስፈልገው ልክ አይደለም። በጣም በጣም ብር አይገኝም እኮ ግርማ፣ ምን ማለት ነው? አልረኔ ምን ይሰራልኝ? ደሞዝ እየተከፈለኝ እንዴት? አለ ሀቀኛ ናቸው። ደሞዝ እየተከፈለኝ እንዴት አምጡ ደግሞ ልቀበልና ኪሴ ላርጋል። አይ በቃ ተ ብለን ስንል ተጠራና ሁለታችንም ተሰጠን ስልክ። ለሁለታችንም ለሁለታችንም የተለያየ ስልክ ተሰጠን። እግዚአብሔር ይመስገን ብለን መርቀን ወደ ቤታችን

በማለት ሰለሞን ቀድሞ ተናግሮታል። ያሬድ ይባላል። ያሬድ ጌታቸው ስለ ቤተሰቦች ታሪክ እየነገሩ ነበር። ይሄ ቢጫ ቤት ነው አይደል? አዎ እኮ እኮ እግር ኳስ ተጫዋቾች እንደሆነ አቸው ሁላችሁ፣ አብዛኞቻችን ቤት ውስጥ ተጫዋቾች ነን። እስቲ ንገረኝ ስለ እግር ኳስ ታሪካችሁ። ትልቁ ወንድሜ ብሔራዊ ቡድን ሁሉ ተጫውቷል። ሙሉ ጌታ ጌታቸው ይባላል። አዎ ትንሽ ወንድሜ አብይ ይባላል። እሱም ጎበዝ ኳስ ተጫዋች ነው። ሰባት አመት ነው ፖሊስ ተጫውቷል። አባቴ ኳስ ተጫዋች ነበር የሰላም በጉልህልህ እሺ ኳስ ተጫዋች ነበረ። ያው ሁሉን ነገር የወሰድ ነው ከሱ ነው እና መልካም አባት ነበረ። አሁን በህይወት የለም 10 አመት ወዛ ተወተ እና የሚሰራ የነበረው እዛ እንኳን ፋብሪካ ውስጥ እነሱ የሚሰሩት ይሄ ፋብሪካው ከዚህ ከምቢልታ በላይ ያለችው ፎቅ ጀምሮ እዚህ ወፍጮ ቤቱ ድረስ ነው። ፋብሪካ ነው ፋብሪካ የሚባለው እንቁላሉ ይመጣል። አስኳሉ ለብቻ ይሄ የሚዝለገለገው ነገር ለብቻ እንትኑ ማለት ነው ይለይና በበርሜል እየታሸገ አስመራ ነው የሚላከው። ልጣጩ እዚህ ጋር ነበር የሚደፋው። ይሄ ታች ወደ ታች ጫካ ነበር። እንቁላል ፋብሪካ የተባለው ፋብሪካ ኑሮ አይደለም። እንቁላል ራሱ ኢምፖርት የሚደረገው እንትኑ ነው ይሄ ለሁ አስኳሉ አይደለም አስኳሉ አይፈልጉትም። ይሄ ዝልግልግ የሚለው እሱ ነው የሚፈለገውና፣ እሱ ይመስለኛል አሁን አባቴ ሲነግረኝ ለእንትን ነው የሚሰሩበት ነው የተባለው። ውሁ ማጣበቂያ ምናምን እውነት እውነት። ለዛ ነው አስመራ ነበር ኢምፖርት የሚደረግ ይላክ ነበር፣ በዚህ በብረቱ በርሜል እየታሸገ። ወደ ሦስት አራት ሰዎች ነበሩ እዚህ። አረጋ አለ፣ ጋሽ ብርሃኑ አለ፣ አባቴ አለ፣ እንደገና ጋሽ መኮንን የሚባል አለ፣ ይደጉ አለማየሁ፣ እዛ ፋብሪካ ውስጥ ነበር የሚሰሩት አቶ ቶፊክ ቤት ይባላል። በደርግ ጊዜ የቪኤችኤስ ፊልሞችን በመቅዳት የቪኤችኤስ ዴኮች አሉ አይደለ? ጥገና፣ የተለያዩ ጥገናዎችን በማድረግ የሚታወቁ ሲሆነ ቤቱን አከራይተውት ዩኒ ሳውንድ ይባላል። በጣም ብዙ ሰው ያውቀዋል። በጣም አንድ አይነት ቤቶች ናቸው፣ ሁለት ቤቶች ናቸው፣ አንድ አይነቶች ናቸው። ምታ ነገር አለ። ዩኒ ሳውንድን ለሚባሉ የቪኤችኤስ ኤሌክትሮኒክስ የሚሰራበት ነበረ። ያኔ ቪኤችኤስ ማለት ብዙ ቦታ አልነበረም። እና የማስታውሰው እኔ ኤኒቲኦ የሚባል ናሽናል ቱሪዝም ኦርጋናይዜሽን የሚባል መኪኖች መኪኖች ውስጡ ደርጎች፣ የደርግ ባለስልጣኖች ወደ ሶደሬ ሲዝናኑ ምን ሲሉ ቲቪ ሲበላሽ መቶ የሚያሰሩት እዚህ እንደነበረ በልጅነታችን አስታውሰዋለሁ። ቴዲ ፍራንክ እባላለሁ። ቴዲ ፍራንክ እሺ። ለምን ፍራንክ የተባልኩበት ምክንያት ፍራንክ ተበትኖብኝ። አዎ፣ በተው ጨላው ተበትኖብህ ነው። ጨላው እንዳለ በተነብኝ እንጂ ይህን ነው የምከፍለው ብሎ ቴዲ ፍራንክ ተባልኩኝ። በዛ እሺ፣ ላዳሳ በዛው ቀጠለ። አዎ፣ ራጉ የልጁ እጄ እሺ፣ ፍራንክ ይህን ነው የምከፍለው ብሎ ፍራንኩን እንዳለ በተነ በዛ ቴዲ ፍራው ቴዲ ፍራን ቀጠለ። እና ላዳ ብዙ ታሪክ አላት። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ጎንደር ጎንደር እናትዋ ጎንደር አቤት ትዝታችን በኢቢኤስ በጎንደር ሲገኝ ደስታው ወደ አጼ ፋሲለደስ ወደ ዋናው ቤተ መንግስት እንኳን ልናመጣችሁ እናመሰግናለን ለሚታያቸው ንጉሰ ነገስት በዘመን የነበሩት አጼ ፋሲለደስ ከባለቤታቸው ጋር ነው እዚህ ደንገጡሮች በቀኝ በኩል በግራ በኩል የክብር ዘብ ጠባቂዎች ናቸው በሙሉ በስርዓቱ በነበረው የስርዓት አለባበስ የተዘጋጀ ነው። ይሄ ዙፋን ቤት ንጉሰ ነገስቱ ከውጭ ሀገርም ከውስጥም ካሉ ሽማምቶች ጋር በአገር ጉዳይ ይመክሩበት የነበረ ክፍል ነው። የብዙ ተመራማሪዎች እና አሰላሳዮች ከተማ ነች። በዚህ የተነሳ ውዝዋዜያችን ራሱን የቻለ ትርጉም አለው። ለምሳሌ ዶሮ ውሃ ሲጠጣ የሚባል የውዝዋዜ አይነት አለ። ድስቅ ሰክስክ፣ አንበሳ ገዳይ፣ አባሮች የተለያዩ የውዝዋዜዎች አይነት አለ። ለምሳሌ አንዱን ገለጽ አላደረግላችሁ ለምን እንደምንዋዘው እንደምንውዛውዝ፣ ምን ልናስተላልፍ እንደፈለገን። ለምሳሌ ዶሮ ውሃ ሲጠጣ የሚለው የውዝዋዜ አይነት፣ አንዲት ሴት ከፍተኛ የሴት ማዕረግ እንዳላት ከሚነገርበት ነገር አንዱ ዶሮ ወጥ በደንብ መስራት መቻል አለባት ዶሮ ወጥን ለመጀመሪያ ጊዜ አስራ ሁለት ብልት እንዲኖረ አድርገው ያዘጋጁ ተጌ ምንትዋብ ይባላሉ በጣም ታላቅ እና በጣም ጥበበኛ የነበሩ ሴት ናቸው ያጼ በካፋ ባለቤት እኒህ ሴትዮ ሲያዘጋጁት ያን ዶሮ ወጥ ካበላሉ ስርአቱ ጀምሮ ነው አጥንቷ ወጣት ጀምሮ ለምሳሌ ዶሮ የሚበላው በነገራችን ላይ በርጎ ነው ለማለስለስ በርበሬ የሚያቃጥል ከሆነ ከዛ ውጭ አቀራረብ ስርአቱም አለ በወጪት ነው የሚዘጋጀው በነገራችን ላይ ወጪት የድስቶች ሁሉ አውራ ነው ገንቦ የሸክላ መጠጥ ማቅረቢያዎች የበላይ ነው። ከንጉስ ፊት የሚቀርብ ተሸልሞ ተሹሞ፣ ያ ደግሞ ተጊጦ ነው። በወስከንቢያ ነው የሚከደነው እና በጣም ባለሙያ ይጠይቃል። እና ዶሮ ወጥ መስራት ትልቅ ሙያ ስለሆነ አንድ ሴት ከማግባቷ በፊት በልጅነቷ እናቷ ልታስተምራት ይገባል። አለበለዚያ ዶሮ መስራት ማችል ሴት እናቷ ሙሉ ታሰድባለች። እና የዶሮ ውሃ ሲጠጣ ሴቶች ሲወዛወዙ ልክ ዶሮ ውሃ እንደሚጠጣ አድርገው ነው የሚያቀርቡት። ይሄ ደግሞ ምን ማለት ነው? እኔ የዶሮ ወጥ ሙያ ያለኝ ለማለት ነው። ያለ ማመላከት ተፈልጎ ነው። ከዛ ውጭ ዋንጫ ልቅለቃ ይባላል። በአንገት ይጨፍሩት። በነገራችን ላይ ዶሮ አይሰጣም። ዋንጫ ልቅለቃም ወንዶች ያጨፍሩት ሴቶች ናቸው። ሙያቸው ለማሳየት ነው እና ዋንጫ ልቅለቃ የሚባለው ደግሞ ያው ጠጅም ጠላም የተለያዩ መጠጦች ሲዘጋጅ የሚቀርበው ወይ በአፈድስት ወይ በብርሌ እንደየማረጋቸው። ዋንጫ ከወርቅም ከብርም ሹርቤም የተለያዩ አይነት ዋንጫ አይነት አለ። እንደየማረጉ ነው ለሰው የሚሰጠው። እና ዋንጫ ልቅለቃ የሚባለው የውዝዋዜ አይነት ደግሞ የኔ የጠመኩትን ጠላ የጣልኩትን ጠጅ ብትቀምስ ምንም አታስተረፈም ለቅልቅ ትጣጣታለ ለማለት ዋንጫ ልቅለቅ አሉት። ጀርባ የምትመለከተው ለምሳሌ የአጼ ዳዊት ቤት ነው ማለት ነው። አጼ ዳዊት እንግዲህ የአድያም ሰገድ እያሱ ልጅ ናቸው። አዲያም ሰገድ እያሱ የአጼ ዮሐንስ ልጅ ነው። አጼ ዮሐንስ ደግሞ የፋሲል ልጅ ነው ማለት ነው። እንግዲህ የልጅ ልጅ ልጅ ናቸው። እኚህ ንጉሥ እንግዲህ በጊዜያቸው በጣም በንግስና ሕይወታቸው ይበልጡን የሚታወቁበት ዘዴ የመንፈሳዊና የዓለማዊ ዜማ በተለይ በተለይ በያሬዳዊ ዝማሬ እንደ በመንፈሳዊ በኩል በጣም በከፍተኛ ሁኔታ ስማቸው ይወደሳል። ቤተ መንግስታቸው አዳራሻቸውን ለዛ ግብር በማዋል በከፍተኛ ሁኔታ በቀኔው በድጓው በዜማው ሲኖሩበት የነበረን ሊቅ መሪ ነበሩ። ከዘመናዊ ሙዚቃ መሳሪያ ደግሞ ሁሉንም አይነት መለከት የዋሽንቱንም ክራሩንም ከበሮን ሁሉን አሟልተው በቤተ መንግስታቸው የኪነ ጥበብ ጥበብን ከፍ እንዲያደርጉ ያደረጉ ትልቅ አባት ናቸው። እንግዲህ 16ኛና 17 ክፍለ ዘመን የነበረ ነገር በህይወት ማሳየት ነው። ከዚህ ቀደም ህንፃው አጠቃላይ ምድረ ግቢው የጥገናዎች ተደርገውለታል። አሁንም ሂደት ላይ ነው፣ አልተጠናቀቅም። ግን ሰዎች በዛ ዘመን እንዴት ይኖሩበት እንደነበረ ማሳየት ነበረብን። ይሄ በራሱ የቱሪስት ቆይታን እንዲጨምር እድል ይፈጥራል እንዲቆዩ ብቻ ሳይሆን እንዲደሰቱና ወደ 17ኛው እና 16ኛው ክፍለ ዘመን ሄደው ራሳቸውን አስቀምጠው በዛ ዘመን ራሳቸውን እንዲያገኙ እድል ይፈጥራል።